በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር ረቡዕ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት። ጤና ይስጥልን፣ እንደምን ሰነበታችሁ አድማጮች። አቶ አውላቸው ናደውን የወይኒትን እርሻ አትረስ ስላሉት እቤት ውሎ ከደጅ ፀሐይ ሲሞቅ ምጥን ደርሳ ለምን ሥራ እንደማሄድ ብትጠይቀው ምክንያቱን ነገራት። እሷም ገንዘብ ያስፈልገኛል፣ ስለዚህ ከየትም ብለህ አምጣ፣ ስመለስ እቤት ባገኘህ ምጥን አደለሁም ብላ ዛተችበት። ብሩክታዊት ዋሲሁንን ፍለጋ ሰንቀሮ ሄዳ ቅዳሜ ቀን የማጠናከሪያ ትምህርት ለተማሪዎች ሲሰጥ አገኘችው። በእሷ ጉዳይ አባቷም ሌሎቹም ስለተናገሩት ስሜቱ በመነካቱ ልታረጋጋው ነው ሄደችው። እናም አረጋጋችው። መቼም ቢሆን እንደማይለያት ቃል ገባ። ምጥን ገንዘብ ካላመጣ ዘለብ ሀይቅ ግባ ስላለችው ናደው ግራ ገብቶት አክሊሉ ጋር ሄደ። አቶ አውላቸው እንዳያርስ እንደ ከለከሉት ምጥንም ያለችውን ነገረው። አክሊሉም አቶ አውላቸውን አነጋግሬ እንድታርስ አደርጋለሁ አለው። ተገኔ ደላላው ዶዮ ጋር ሥራ ፍለጋ ቢሮው እንደሄደች ደክሞሻል ትንሽ ማረፍ ያስፈልግሻል ብሎ ወደ መኖሪያ ቤቱ እንደ ወሰዳት ታቦር ከበሩ ላይ አግኝቷቸው ለተገኔ ይህን ሰው ተጠንቀቂው እንዳላት እሷም ለዶዮ ገንዘብ ስለያዝኩ አልጋ ተከራይቼ አድራለሁ እንዳለችው ገልጸን ነበር። ክፍል 93 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል አሁን ይቀጥላል። እንደዚህ ነው የምትለኝ? እንዲ አህየው ብዳር ቁጥሩን ሳ ላይ ነው ያነሳሁት። ለምን አታየውም? ጠኝቼ ስለነበር በድንጋጤ ነው ያነሳሁት። የሚያስደነግጥ ምን አለ? ልት ያለ እንቅልፍ ውስጥ ነበርኩ። አይ እኔ ደግሞ የሚያስደነግጠ ሰው አጠገብ ከኖረ ብዬ ነው ስባለሁ። ምን አይነት የሚያስደነግጥ ሰው? እንደ በቀለች ያለ ሰው። ማነች በቀለች? ረባክ አታውቃትም እንዴ ማ ቤኪ ነው በቀለች ያልሽ? ከፈለግ አንቱ አቆል ላምጣት። ለእኔ በቀለች ነች። ግን ሰላም ነሽ? ስራ እንዴት ነው? በቀለች አጠገብህ ሆና ነው ወይ እያልኩ ነበር። እዚህ ምን ትሰራለች? እውነት ወይኔ! እህቴን ከባለቤቷ ጋር ተቃቅራ ነው። ይቅርታ ለምኑ መባረሯን ሳላቅጮፉባ ሲያሳዝን። እሱ ባለው አቤት፣ ምን ነው ዝም አልክ? ይቅርታ ብያለሁ ይቅርታ የምትጠይቅበት ጉዳይ የለም ከምር አዎ ኧረ መጀነን እንደውም ልንገርህ አላምንህም ምኑን ተባራለች የምትለውን የወብዳር ፍርኩታ በመምጣት ልታጣራ አትችልም ብለህ እያዋሸኝ ነው ከሆነ ነይና አጣሪ ምን እንዴ እሱ ባለው እኔ ላይ ስልክ ዘጋ ረረረ ኩራት ኧረ መጀነን አዎ አሁን አጠገቡ ሆና መሆን አለበት። ወይኔ የወብዳር ስልኩ ዝግ ነው። እንደዚህ ጠግቧል። የወብዳር የወብዳር ወይኔ የወብዳር ወይኔ ስልኩ እኔ ላይ ነው የሚዘጋው። እንደዚህ ጠግቧል። ወይኔ ልጅት የወብዳር የወብዳር ትንሽ ትንሽ እንፍጠን። ወይኔ የወብዳር የማንም መቀለጃ ሉ እንደዚህ አንቺ እነዋ ጎበሩን የሚያግዙን ሰዎች ደርሰዋል። ተንቀሳቀሺ። ተኛ አንቺ ደግሞ ምንድን ነው ሊያሳብደኝ ነው? ማ ማን ከወንድምሽ ውጭ ማን አለ? ይህን ሁሉ ነገር ካደረገሽ በኋላ ታገኘዋለሽ እንዴ! በስልክ እያናገርኩት ዘጋብኝ። ከማይሆኑት ድርጊቶቹ አንዱ ማለት ነው። ተይውና ተነሽ። አልቶ ለምን እሱም እያበሳጨኝ እኔም እየተበሳጨው ቀጥላለሁ ነው ሰራለታለሁ ይወብዳርን ለአትጋቢ ብሩክታዊት ልንገርሽ እሰራለታለሁ በቃ ካልሽ ጥሩ አሁ ወደ ስራችን እንሄድ ተይኝ አልኩሽ እኮ ይሄንን አልተውሽም የኔና ያንቺ ፍጥነት የሚፈልግ አስቸኳይ ስራ ይጠብቀናል አልሄድም በምትይው ነገር ተናደሽ አጉበር ማደሉን ስራ አልሰራም ልትይኝ ነው በዚህ ሁኔታ ለመስራት አልችልም ልንገርሽ የምትይኝን በኝ በቃ በቃ ምንም አትበኝ ከፈለግሽ አንቺ ራስሽ እጂ ግባ። በልሆ፣ ሰላም ዋልክ? አቶ ሰብስቤ አለሁ። ደብዳቤህን እያነበብኩ ነው። የመጣኸው የሰጠነ ቢሮ ተስማማ? አዎ አዎ፣ በጣም ጥሩ ነው። ሌሎች ነገሮችም ሰሞኑን ይሟሉልሃል። እሺ እሺ። በመምጣትህ ደስ ብሎኛል። የአፈርና እጽዋት ኤክስፐርት እጅግ ያስፈልገን ነበር። ለዚያ የሚሆን ባለሙያ ስላገኘን ማለት ነው ደስታችሁ ደስታዬ ነው። ቦታው አዲስ በመሆኑ የምትሰራውን ስራ ለማዋቀር ትንሽ ጊዜ እንደሚያስፈልገን እናንተም ታቀዋለህ። በትክክል አዎ። ስለዚህ በዝርዝር የምትሰራውን ስራ እስከምንወስን በትዕግስት ጠብቀናል። ከዚህ በፊት በቦታው ሰው ተመድቦ ሰዎች ተደራጅተው ይሰሩ ነበር ይመስለኛል። ልክ ነህ። ቦታው አዲስ በመሆኑ ያልክ ስለመሰለኝ የጠየቁ ያው ቢሮው ብዙ ስራ ካለመስራቱ አንጻር እንደ አዲስ ምንቆጥረው ብዬ ነው። እኔ ግን የነበረውን ማነቃቃት ብንሉ ይሻላል ባይ ነኝ። ምንስማማለን ከሆነም እንስማማለን። ዋናው ነገር በለሁ አንተም በቦታው ጥሩ የሚባል ስራ እንድትሰራ በቋሚነት የሚፈጸሙ ተግባሮችን በጋራ እንቀርጻለን። እሱ መልካም ነው። ተሰብስቤ በጥልቀት ማሰቡ የሚጠቅመን ለሁላችንም ነው። በቋሚነት የሚሰራ ነገር መወሰን ይኖርብናል። ለእሱማ ትልቁ ነገር ቅድም እንደነገርኩህ ወደዚህ በመዛወርህ ደስተኛ ነኝ። ቢያንስ እዚህ መኖርህ በእኛና የመስራች መሀል ያለውን አለመግባባት ለመቅረፍ ያግዛል። ምናልክ? ከምሬ ነው። ቢያንስ እንዴ ስለምሰራው ስራ እያወራ ሌላ ቦታ ሄድክብኝ? ልበል የቤትህ ጉዳይ ሌላ ቦታ ነው እንዴ? የቤትህ ጉዳይ ስራ ቦታ ላይ ምን ያስገባል? ብዬ ነው የሚያስገባው ጉዳይ አይታይህም? ምንም አይታየኝም? ምናልባት እያደር ለማየት እንሞክር። ባለቤት የምሰራጭ የምሰራውን ታውቃለች። ስራዋ ከአንተ ጋር ባላት ግንኙነት የፈጠረው ተጽዕኖ የለም ይሆን? እሱ የግል ጉዳይ ነው። የግል ጉዳይ ስራ ቦታ ተከትሎ አይመጣም ያለው ማን ይሆን? ምን ለማለት ፈልገ ነው የማይገባህ ቦታ መጥተህ የተዘጋ ክፍል ለመስራት መፈለግ ከግል ጉዳይ ጋር አያያዝም የምስራችን ለማስደሰት አቶ ሰብስቤ እንዳልከው የግል የሆነውን ጉዳይ እንተው ስለ ስራ በሚቀጥሉት ጊዜያት እናወራለን። እሺ ዶዩ ቁርስ ይምጣለህ ቁርስ አዎ ቁርስ ምኑ ደነቀ በጠዋት ቤት የመጣው ውለታህን ለመቀበል አይደለም በቁርስን ጀምረዋ ውለታዬን ለመቀበል ሳይሆን ስህተቴን ለማረም ነው ምንሽ የምን ስህተት ተገኔን አንቺ ጋር ማምጣቴ ስህተት ነበር ለምን እንደሱ አልክ ልጅቷ ለአንቺ ቤት የሚሆን አንድም ስራ እንደማትችል አቃለሁ ይሄንን እያወቅህ ነበር አንቺ ቤት ቅጠሪያት ብለህ ማታ ያመጣህልኝ? ምን ላድርግ ኑ እሚሽዬ? እኔ ቤት ደሪ ብላ ታሻፈረኛለች። ምን እንደሚገጥማት ቀልቧ ነግሯት ይሆን? ሆቴል አልጋዤ ነው ማድሮ ብላ ወይ ፍንክች ብትል ተጠፋለች ብዬ ስለፈራው ነው አንቺ ጋር ያመጣኋት። በጣም ነው ያዘንኩብህ። ይቅርታ አልኩኝ እኮ ሌላ ሴት አምጥቼ ክስሻለሁ። እሷን ግን አንዱ ቤቶች ጄ አቤት ዶዮ ሳቁ በእኔ ነው። አሁን ግድ የለም ሳቂብን። ተንኮለኛ መስየሽም ልትናገሪኝ ትችያለሽ። እንዲህ አይነት ቁም ነገር ሰርተህልኝም አታውቅ የምትይው? አዎ ከምሬ ነው ኑኑሽ። ልጅቱ የምትችለው ስራ መውቀት፣ መፍጨት፣ ጠላ መጥመቅ ነው። ስለዚህ ተገኔ ወደዚህ የመጣችበትን ምክንያት አልነገረችህም አይደል? አዎ ለእኔም በስንት ጉትጎታ ኔ ነገረችኝ። ታሪኳ ግን ለእኔስ፣ ለአንቺስ ምን ይጠቅመናል? ለእኔ በጣም ይጠቅመኛል። ቤትሽን የሚያሟሙቅ ሴት ነው የሚያስፈልግሽ። ለዚያ ተገኔ ትሆናለች እያልሽ ነው? አዎ። አሁን ሳቁ የእኔ በሆነ እና ሳቃ ማገለገለ አንቺ ትሆነኛለች ካልሽ ምን ቸገረኝ? የድለላው ክፍያ ይኸው። እሷን ሥራ ባታስልም እንጂ ቆሽጥሽ እንደሚያደርግን ከወዲሁ ነግርሻለሁ። ዶዩ፣ የልጅቱ ቁንጅና አልታየህም ልበል? እርግጥ ቆንጆ ነች ግን የሚቀራት ነገር አለ። የሚቀራት ነገር ደግሞ ይሟላላታል። ከዚያስ? ከዚያማ ቤኪን የምትተካ ሴት አደርጋታለሁ። ቤኪን ልትተካ አሁን መሳቅ ሊኖርብኝ ነው። አዎ፣ እንደዛ ትሆናለች። ኑኑሽ፣ ዛሬ ቤቴን እንደዚያ ያቀዘቀዘችው ቤኪ ሞርጄ ለዚያ በቃኋት። እኔ ኔ አቃለሁ። ተገኔንም አስተካክዬ ወንድ የሚጋደልባት ቆንጆ ሳደርጋት ታያኛለህ። ያኔ ታፍራለህ። ያቺ ምናምንቴ ቤኪ ደግሞ በቅናት አንጀቷ ያራል። ሌላ አንቺ በማሰብ ነው ግን፣ ግድ የለም ግድ የለም የእኔ አንጀት ደግሞ ያኔ ቅቤ ስለሚጠጣ አታስብልኝ። ተገኔ ወንድ የምታጋድለውን ቤኪ ልትተካ ማታ ስለ ታሪኳ ስታጫውተኝ የነገረችኝ ልንገር። ምንድን ነው እሱ? ቤኪ ጋ የሌላት ነገር እሷ ጋ አለ። ጭንቅላቷ እንዳትይኝ፣ ድንግል ነች። ምን? አዎ፣ ሊድሯ ሲሉ አምልጣን የመጣችሁ። ምን ነው፣ አመለጠችም ብለ ተቆጨህ እንዴ? ድንግል ነች። አዎና፣ ወንድ መጋዳያ ነው የማደርጋት። ኮሚሽንህን አታነሳ። ይህም ብቻማ አልቀበልሽም፣ ጨምሪ ጨምሪ ጨምሪ። አይደላላ? ግድ የለም፣ ትርፌ ሳስበው ስለማይቆጨኝ ይጨምርልሃለሁ። አክሊሉ አክሊሉ አቺ ደህና መሸህ በስመ አብ ብያለሁኝ እሺ ይህንን የሚሰቀጥጥ ድምፅ ሰምቼ የእኔ ድምፅ የሰይጣን ድምፅ ሆኖብህ ማለት ነው የሰይጣን ብቻ የብዙ አጋንንት ጭምር እንጂ ግድ የለም እኔ ለጸብ አልመጣሁምና በትህትና እናግረሃለሁ ምንድን ነው ከደጀ መሰሪው ይሄ ሜዳ ሁላችንም ሮጠን ያደግንበት አይደለም እንዴ መግቢያም ቤት የለሽም ማለት ነው እኔ ዳሩ ቢኖርሽስ የከብት መዋያ ሜዳ ላይ ምን ትሰሪ? ይኖራል ወልቅ በልኛው። ላናግር እፈልጋለሁ። ላናግር እኔን? አንቺ እኔን? እኔ ወደ ቤት እንግባል። ቡና ተፈልቶ እራት እየበላሽ ታናግርኛለሽ። መረ ግደለ፣ እዚሁ ይበቃኛል። ስለምን ይሁን በእናትሽ፣ መጸዳጃ ቤት እንድሰራ ልትመክሪ ነው? አትቀልድ። ወይስ ምግብ ከመብላቴ በፊት እጄን በሳሙና መታጠብ እንዳለብኝ ቢሆንና ብትስማማ በምን እድሌ! እንዴት አይነቷ ደፋር ነሽ! በእናትሽ የአንቺ ምናምን ቃል ለመስማት እኔ አክሊሉ ጊዜ የተረፈኝ ይመስላለሁ? የፈለግኩህ በመሰረት ጉዳይ ላናግርህ ነው። ምን? አንቺ ቤት ገብተሽ ነው የወጣሽው? አይደለም። አትዋሽኝ፣ ይሻልሻል። ማወቅህ ለማይቀረው ምን ያስዋሸኛል? ትዕግስቴ ሳያልቅ ከዚህ ቦታ ውልቅ በይ። የእኔ እናንተን አለመግባባት ለጊዜው ትተህ በመሰረት ጉዳይ ላናግርህ አልኩ እኮ። አንቺ ሴት! አክሊሉ ተረጋጋ። ቢያንስ ለሚስትህና ለተረገዘው ልጅህ ስትል ትግስትህ በያልቅ መጣለሁ እንዲነኝና አክሊሉ በአካባቢው እየተዛመተ ያለው ወረርሽኝ ሁለቱንም ከሚነጥቅህ አጎበር እንድትጠቀም ለምን አትፈቅድም? አንቺ ገልቱ ልንገርሽ እሱ አይታሰብም። ለምን? እንዲህ ብሎ በየቤቱ የምታዞሪውን አጎበር እኔ ቤት አይገባም። ለምን? ለአንቺ አይነት ደንቆሮ የማስረዳው ነገር የለኝም። የሰውን ቤት እያንኳኳ ያለው የወባ ወረርሽኝ እኔም ቤት አይደፍርም። ነው ማስፈራራትሽ? እንዳይሆን ማስጠንቀቂ ነው። እዚህ ሰፈር ብቻ በወባ ታሞ የሚማቅቀውን ሰው ልቁጠርልህ? ሄደሽ ለምታስፈራሪያቸው ገልቶዎች ቀባጥሬ። እሱ ሚስትን ከነልጇ ከምታጣቸው አጎበር መጠቀሙን ለምን አትፈቅድም? አንቺ በልጄና ሚስቴ ህይወት ለመወሰን ፈጣሪን ሆነሻል? ፈጣሪ አልሆንኩም። አንድ ነገር እንዳይሆኑ እያልሽ የምታሟረችው ምን አባሽ ቆርጦሽ ነው? የወባ ወረርሽኝ በየቤቱ ገብቶ የሚያደርገውን በአይኔ ስላየው ስድብና ማዋረድህን ችዬ የመመክርህም ያየሁት ስለሚያሳስበኝ ነው። ጨርሻለሁ ቆይ ቆይ ቆይ ቆይ ስሜ፣ ያሰብሽያት ነገር ሳትኖር አትቀርም። ምንድን ነው የምትለው? ስሜ ሚስቴንና ልጄን አንድ ነገር ለማድረግ ሳትዘጋጁ አልቀራችሁ። አልተግባባን። ተግባብተናል። ያሰብሽው ነገር አለ። አንቺ ቁሚ ቁሚ። አንቺ ጨርቄን ልቀቅ። አክሊሉ ቁሚ ነው ምልሽ። ስሜ፣ አለሽ በሚስቴም ሆነ ልጄ ህይወት አንድ ነገር ይፈጠርና አነከኝ የወብዳር፣ ከፍቅረኛዋ ከእሱ ባለው ጋር ተጣልታ ጆሮዋ ላይ ስልክ ሲዘጋባት ተናዳ አስቸኳዩን የነፍስ አድን ሥራ በዚህ ስሜት ውስጡኝ ልሠራ አልችልም ብላታለች ለብሩክታዊት። በሥራ ላይ ያውም በአፋጣኝ የነፍስ አድን ሥራዋ ላይ የወሰደችው ውሳኔ ለወብ ዳር ያዋጣት ይሆን? እሱ ባለውስ ያዛልቃታል? በልሁ ከከተማ ባለቤቱና ልጆቹ ካሉበት ገጠር ተዛውሮ ቢመጣም የተመደበበት መስሪያ ቤት አለቃ ደስተኛ አይመስልም። በዚህ ሁኔታ በልሁ ከአለቃው ጋር እንዴት ይዘልቅ ይሆን? ትምህርቷን አቋርጠው ያለ ዕድሜዋን ሊድሯት ሲዘጋጁ አመልጣ ከተማ የገባችውን ተገኔን ዶዮ ወስዶ ኑኑሽ ጋር እንዳስቀጠራት ኑኑሽ በደስታ አሰልጥኜ ወንዶችን እንድታፋጅ አድርጋታለሁ እያለች ነው። እውነት ኑኑሽ ይህች ልጅ የወንዶች መጫወቻ ታደርጋት ይሆን? አክሊሉ የአካባቢ ጽዳትና እጅ መታጠብ አጎበር መጠቀም ለእርሱ ፌዝ ነው። ስለዚህ ብሩክታዊት ለባለቤትህና ለልጅህ ሕይወት ተጠቀም ብትለው ጉሮሯን አንቋታል? ማን ይገላግላታል? እንዴትስ ታመልጠው ይሆን? ሁሉን ሽመልስ አበራ እንዳክሊሉ፣ ባዩሽ አለማየሁ እንደ ብሩክታዊት፣ ማስረሻ ደጌ እንደ ኑኑሽ፣ ዘነበ ተስፋዬ እንደ ዶዮ፣ ዘላለም ሙላቱ እንደሱ ባለው፣ መቅደስ ወርቅነህ እንደ ዮብዳር፣ ዳዊት አፈ ወርቅ እንደ በልሁ፣ አቤል ክፍሌ እንደ ሰብስቤ። ደራሲያን ሰአዳ መሐመድ፣ ቴዎድሮስ ተክለ አረጋይና አዲስ ገብረ ማርያም፣ አዘጋጅ ደጀኔ ጥላሁን፣ ተራኪ አለም ፀሐይ በቀለ፣ በቴክኒክ ያቀናበረው መስፍን ብሩ። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፕሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ የስልክ መስመራችን ደግሞ 0115541302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩም።